ፉክክሩ እንደቀጠለ ነው። ከሰሙኑ የወጣው የዓለም ባንክ ሪፖርት እንደሚያመላክተው በብር ላይ እየጨመረ በመጣው ግፊትና እየሰፋ በመጣው የጥቁር ገበያ ልዩነት ምክንያት የኢትዮጵያ ብሔራዊ ባንክ የማስተካከያ እርምጃውን ለመውሰድ ተገደዋል። በዚህም የተነሳ የጥቁር ገበያና በባንኮች ላይ ያለው የምንዛሬ ዋጋ ተመን ፉክክሩ ጨምሯል። በዛሬ ሁለት ዶላርን ጨምሮ ዲርሃም፣ ዲናር እንዲሁም የተለያዩ የዓለም ሀገራት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን፣ ክብራትና ክብራን አርማጅ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬም ብዙዎቻችሁ የምትፈልጉትን ብዙዎቻችሁ በጉጉት የምትጠብቁትን እለታዊና ወቅታዊ የውጭ ሀገራት ገንዘቦች የምንዛሬ ዋጋ ተመን ከሰሞኑ እንግዲህ እጅግ በሚገርም ሁኔታ እጅግ እጅግ በሚባል መልኩ ጭማሪ ያሳየ ይገኛል። በዛሬ ለተረፋዱን እንግዲህ በባንክ እንዲሁም በጥቁር ገበያ መካከል ያለው ሰፊ ልዩነት የመጥበቡ ግብ ግብ ቀጥሏል። የ17 ሀገራትን በጥቁር ገበያ እንዲሁም የሀገራትን በባንኮች ጭማሪ የተደረጉባቸው ሀገራትን ይዘንላቸው ቀርበናል። ቪዲዮን ላይክ ላይክ ቻናሉን ደግሞ ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራቸውን ቆዩ። እንግዲህ ከሰሞኑ የዓለም ባንክ ሪፖርት እንደሚያመላክተው በብር ላይ እየጨመረ በመጣው ግፊትና እየሰፋ በመጣው የጥቁር ገበያ ልዩነት ምክንያት የኢትዮጵያ ብሔራዊ ባንክ የማስተካከያ እርምጃዎችን ለመውሰድ ተገዷል ሲል ሪፖርት አውጥቷል። ከዚህም አንዱ በባንኮች ላይ የሚደረገውን ገደብ በተለያዩ መንገዶች የሚያስቀምጥ ቢሆንም ከሰሞኑ የሚወጡ አዳዲስ ፖሊሲዎች የውጭ ምንዛሬውን ከፍተኛ ለውጥ እንዲኖረው እያደረጉት ይገኛሉ። እንግዲህ በትናንትና ዕለት አንድ የአሜሪካ ዶላርን ስንመለከት እጅግ በከፍተኛ ሁኔታ ጨምሮ 171 ብር ደርሶ የነበረ ቢሆንም በዛሬ ዕለት አዳሩን ጭማሪ በማድረግ 172 ብር ከ35 ሳንቲም ሲመነዘር 100 የአሜሪካ ዶላር 17235 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበን ሲሆን፣ በተመሳሳይ መልኩ እንግዲህ ከህጋዊ ባንኮች መካከል የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመንን ስንመለከት እንግዲህ የአሜሪካ ዶላር እስከ 158 ብር የነበረ ቢሆንም አሁን ላይ በከፍተኛ ሁኔታ ጭማሪ በማድረግ 161 ብር ከ65 ሳንቲም ገዝቶ 164 ብር ከ88 ሳንቲም እየሸጠ እንደሚገኝ ዕለታዊ የምንዛሪ ዋጋ ተመን የሩሃ ፎሬክስ አስነብቦናል ማለት ነው። ሌላው የሳውዲ ሪያልን ስንመለከት በባንክ ማለትም በሩሃ ፎሬክስ 42 ብር ከ70 ሳንቲም ገዝቶ 43 ብር ከ55 ሳንቲም እየሸጠ ይገኛል። በተመሳሳይ መልኩ በጥቁር ገበያ በዛሬው ዕለት 45 ብር ከ95 ሳንቲም ሲመነዘር አንድ መቶ የሳዑዲ ሪያል 4595 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮን ስንመለከት 198 ብር ከ95 ሳንቲም ሲመነዘር 100 ዩሮ 19895 የኢትዮጵያ ብር ሲመነዘር በሮሃ ፎሬክስ ደግሞ 185 ብር ገዝቶ አንድ መቶ ሰማንያ ስምንት ብር ከሰባ ሳንቲም እየሸጠ እንደሚገኝ እለታዊ ምንዛሬ ዋጋ ተመኑ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት አምስት መቶ ስልሳ ብር ከሀያ ሳንቲም ሲመነዘር አንድ መቶ የኩዌት ዲናር አምሳ ስድስት ሺ ከሀያ ሳንቲም ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃምን ስንመለከት በጥቁር ገበያ በዛሬው ዕለት ጭማሪ በማድረግ 47 ብር ከ25 ሳንቲም ሲመነዘር 100 የዱባይ ድርሃም 4725 የኢትዮጵያ ብር ሲመነዘር እየዋለ እንደሚገኝ፣ በተመሳሳይ መልኩ በህጋዊ ባንክ ሮሃ ፎሬክስ 43 ብር ከ85 ሳንቲም ገዝቶ 44 ብር ከ73 ሳንቲም እየሸጠ ይገኛል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬ ዕለት እንግዲህ አንድ የባህሬን ዲናርን ስንመለከት 456 ብር ከ20 ሳንቲም ሲመነዘር 100 የባህሬን ዲናር 45620 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። በዛሬው ዕለት እንግዲህ የኳታር ሪያል መረጃው የለንም። ኳታርን አካባቢ ያላችሁ እንደወትሮ በኮመንት አስነብቡን ይያልን የፓውንድ ስተርሊን ስንመለከት 228 ብር ከ80 ሳንቲም ሲመነዘር 100 ፓውንድ ስተርሊን 22880 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 214 ብር ከ05 ሳንቲም ሲመነዘር 100 የስዊስ ፍራንክ 21405 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውልና በተመሳሳይ መልኩ በሮሃ ፎሬክስ ህጋዊ ባንክ ማለት ነው 194 ብር ከ30 ሳንቲም ገዝቶ 198 ብር ከ19 ሳንቲም እየሸጠ ይገኛል። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናርን ስንመለከት 242 ብር ከ30 ሳንቲም ሲመነዘር 100 የጆርዳን ዲናር 24240 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ ኦማር ሪያልን ስንመለከት 444 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 44470 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብበዋል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላርን ስንመለከት 111 ብር ከ90 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11190 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት እንግዲህ አንድ የቻይና ዩዋንን ስንመለከት 24 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2420 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብበዋል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 52 ብር ከ70 ሳንቲም ሲመነዘር አንድ መቶ ኢስራኤል ሸክል አራት ሺህ ሁለት መቶ ሰባ የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በሮሃ ፎሬክስ እንግዲህ የቻይና ዩዋንን ስንመለከት ሃያ ሁለት ብር ከአምስት ሳንቲም ገዝቶ ሃያ ሶስት ብር ከአርባ አንድ ሳንቲም እየሸጠ እንደሚገኝ ዕለቱ የምንዛሬ ዋጋ ተመን የሮሃ ፎሬክስ ይህን ይመስላል ማለት ነው። እንግዲህ ከሰሞኑ ያለው የምንዛሬ ዋጋ ተመን በከፍተኛ ሁኔታ መጨመር በተለይ በትናንትናው ዕለት እንግዲህ የዓለም ባንክ የወጣው ሪፖርት እንዳመላክተው ከሆነ በብር ላይ እየጨመረ በመጣው ግፊትና እየሰፋ በመጣው የጥቁር ገበያ ልዩነት ምክንያት የኢትዮጵያ ብሔራዊ ባንክ የማስተካከያ እርምጃውን ለመውሰር ተገድዷል ብሏል። እነዚህ እርምጃዎች የባንኮችን የውጭ ምንዛሬ ግብይት ክፍያ በይፋ ማሳወቅና መገደብንም እንደሚያካትት እንግዲህ በመግለጫው ላይ ተካቷል። ሙሉ ዝርዝሩን እንግዲህ ተመልሰን የምናደርሳችሁ ይሆናል። ቪዲዮውን ላይክ ላይክ ሼር ሼር እያደረጋችሁ ለሌሎች ኢትዮጵያውያን እንዲደርስ አድርጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጣን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።